ዛሬ ምርጥ የሆነ የጾም ቁርስ እንሰራለን ከሽምብራ ዱቄት ተጠቅመን ማለት ነው። ከጎን አቦካዶ አለን። ዛሬ የምንሰራው ይሄን ሲሆን ግን አቦካዶንም አጠገቡን እናስቀምጣለን። እስኪ አብረን እንስራ። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ይሄው እንግዲህ ከእንደገና ልሰራው ነው ይሄን ስራ በጣም በዛ በአጭሩ ቪዲዮ ስለሰራው በጣም ፈጠን ሽብኝ ስላላችሁኝ እሱን አይደለም ደግሜ የማሳያችሁ በሽምብራ ዱቄት እንዴት አድርገን ቀለል ያለ ቁርስ እንደምናዘጋጅ ነው። የባለፈውን አገንፍቼ ምናምን ነው። አሁን ግን ዱቄቱን በጥብጬ እንዴት እንደምሰራው ነው ማሳያችሁ። እንግዲህ እናንተ እኮ ስለማታዩ፣ ስለማታበረታቱኝ፣ ኮሜንት ስለማታረጉ፣ ላይክ ስለማታረጉ ነው እንጂ ብታዩት እኮ ታገኙታላችሁ። ሁሉ ነገር አለ እኔ ቤት ማለት ነው። እና አሁን ይሄን እንሰራለን። ብዙ ዘይት አይፈልግም። ቲማቲም አድርጌያለሁ፣ ሽንኩርት አድርጌያለሁ፣ ብላክ ፔፐር አድርጌያለሁ። ሆይ ይሄን ጠበስብስ አድርጌ እመለስላችኋለሁ። ከኔ ጋር ቆዩ። እርድ ጨምራለሁ፣ ነጭ ሽንኩርት ፓውደር እጨምራለሁ። እናንተ ፍሬሹን መጨመር ትችላላችሁ። ከሙን እጨምራለሁ። ልክ እንቁላል እንደምትሰሩት ማለት ነው። በደንብ እናማስለዋለን። እሳቴን ትንሽ ከፈት አድርጌ ነው የምሰራው። በደንብ አብርችዋለሁ ማለት ነው። ትንሽ ሀይ ነው ያለው። እዚህ ቆሜ ስላለሁኝ፣ ሀይ አድርጌ ነው የከፈትኩት እሳቴን። ትንሽ ቆሜ ስላለሁ እዚህ በደንብ አየዋለሁኝ። በኋላ ላይ ግን መቀነስ ነው ያለብን። እንግዲህ እንደዚህ እያቁላላ ነው ነው ጨው ጨምር ያለው ሳታይ ቀድም ረስችው ሳላሳያችሁ ጨው ብቻ ነው የጨመርኩት ተሽንኩርቱ በኋላ። አሁን እንደዚህ ደርሶልናል። ይሄ እዚህ ጋር እኔ የሽምብራ ዱቄቴን እዚህ ጋር ገልብጬ ያስቀመጥኩት የሽምብራ ዱቄት እዚህ ጋር ጨምራለሁኝ። ይታያቸዋል ብዬ አስባለሁኝ። ለእኔ እንደሚበቃኝ አንድ አራት ማንካ አምስት ማንካ አደርጋለሁ ይሄንን በቀዝቃዛ ውሃ በጥብጨው መጣለሁኝ። በዚህ አይነት መልኩ እንዳይጓጉል አድርጌ በደንብ ብጥጥ አድርጌዋለሁ። ቀዝቃዛ ውሃና የሽምብራ ዱቄት ብቻ ነው ይሄ። ግን እንዳይጓጉልባችሁ መጠንቀቅ አለባችሁ። እንደዚህ አርጋችሁ ማለት ነው። ሳቴም በጣም ቀንሸዋለሁ። አሁን እንደቀደሙ አይደለም፣ ስታዩትም። ባለፈው አብስዬ፣ የሽምብራ ዱቄቱን አብስዬ ፍሪጅ አሳድሬ ነው የሰራሁላችሁ። አሁን ደግሞ እሳታችንን ትንሽ ትንሽ እየከፋ ረጋት አለሁ አሁን የበጠበጥ ነውን፣ ወደዚህ መጀመሪያ ግን ይሄንን ጨዋችንን እናስተካክል። እዚህ ጋር የእኔ ትንሽ ይፈልጋል። ጨዌን እኔ አስተካክል ያለሁኝ እና አሁን እናደርጋለን። ትንሽ ለጨምር እሳት እንደዚህ ካለ ይሄንን እንትናችን እንጨምራለን። ይሄ በጠበጥ ነውን እንጨምረዋለን ማለት ነው። ከዛ ማማሰል፣ ይኸው እያያችሁ አይደለ? እንደዚህ እንጨምራለን፣ በሙሉ እንጨምራለን። እናዋህዳለን፣ በደንብ እናዋህዳለን። ቀስ እያደረገን በደንብ እናዋህዳለን። በደንብ መብሰል አለበት። እዚህ ደግሞ ወይኔ የምነው ቀስ አልኩኝ። በደንብ ማብሰል አለባችሁ ስላልበሰለ የባለፈው በስሎ ፍሪጅ የገባ ስለሆነ ምንም መብሰልም አይፈልግም። እዚህ ጋር ግን በደንብ ማብሰል አለብን። እሺ የሁላችሁ እንደ እየተቀየረ እየተቀየረ ይመጣል። ማቆም የለባችሁ፣ ማማሰል አለባችሁ፣ ምስል እያረጋችሁ ትንሽ ከደን ማረግ ትችላላችሁ። ውሃ ጠብ ብያረጋችሁ መብሰል አለበት፣ እንዳልኳችሁ ብስል ማለት አለበት። ሆዳችሁ እንዳይነፋ ፈስ በፈስ እንዳያረጋች ደግሞ ስለዚህ መብሰል አለበት። አሁን እኔ ውቁሃ ስላለኝ ትንሽ ጠብ አርጌ እከድነዋለሁ እከድነዋለሁ እየከደንኩ እንደዚህ አብስዬ መለስላችኋለሁ። እዩ አሁን ይሄንን መስሏል። ቅድም ካያችሁ ተቀይሯል። ሊፈረፈር እየፈለገ ነው። ግን እኔ አሁንም ውሃ ትኩስ ውሃ አዘጋጅቻ አለሁ እየጨመርኩኝ አበስለዋለሁ። በደንብ መብሰል አለበት። ይሄ ነው እንዲያውም ቀላል አገንፍታችሁ ፍሪጅ ከምታሳድሩ ምናምን፣ ይሄ ነው በጣም ቀላሉ። ግን ማብሰል አለባችሁ። ያኛው ብዙ እሳት አይፈልግም ከበሰለ በኋላ። ይሄ ግን ጥሬው ስለሆነ መብሰል አለበት። ይሄ ሁላችሁ እንግዲህ እየደረሰልን ነው። ራሱ ያስታውቃል። ሊጨርስ ሲል ፍርፍር ይልላችኋል። እንደ እንቁላል በጣም ነው የሚያስታውቀው። ስለዚህ ይሄ አሁን እየጨረሰልን ነው። እኔም ቆሜ እየጠበኩ አይደለም። ከጎን ደግሞ ማባያውን አቮካዶ ምናምን፣ ህሙስ ካላችሁ ከህሙስ ጋር፣ ፉል ከሰራችሁም ከፉል ጋር ማድረግ ትችላላችሁ። አሁን ለመፈርፈር ነው በቃ። አሁን እንጂ አልቋል፣ በቃ በስሎልኛል እኔ እንደዚህ ውሃ ጠብ እያረኩ ነው የማሰልኩት። እናንተም ማብሰል አለባችሁ። ይሄው ይሄን መስሎልኛል ለኔ በቃል ከዚህ በላይ ፍርፍር እንዲል ከፈለጋችሁ መክደኛችሁ ከፍታችሁ እንደዚህ ድርቅ እንዲል ከዚህ በላይ ሲደርቅ፣ ይሄ በቂጣ እንደሚበላ ነው ያደረኩት፣ በዳቦ ማለት ነው። ስለዚህ ይሄ ለኔ በቂ ነው። ከዚህ በላይ ማፈርፈር ትችላላችሁ። እና በእንጀራ መብላት ይቻላል። በጣም በጣም ነው የሚጣፍጠው። በእንጀራም አሁን እንጀራ ስለሌለኝ እኔ እንጀራ አላሳያችሁም። እንግዲህ ኦፕስ ኦፕስ ይሄንን ይመስላል እንግዲህ የሰራ ነው። በጣም ነው የሚጣፍጠው ብያችኋለሁ። በጣም በጣም በጣም ሞክሩ፣ ስሩት። እንግዲህ እዛጋ ቸኮል ሽብን ብላችኋል። ያልተቸኮለ ቪዲዮ ይሄውን ለቀቅላችኋል። እናያችኋለን እንግዲህ እንግዲህ የሰራነው ስራ ይሄን መስሎ ወጥቷል። እንደምትወዱት ባለሙሉ ተስፋ ነኝ። እናንተም እንዲያርጋችሁ ተመገቡ። ጾማችሁን ቀለል ቀለል አድርጉት። እንግዲህ አሁን እየተጋመሰ ነው፣ ሳይሰለችን ልጆቻችንም ሳይሰለቹ ፆሙ ብለንም እንግዲህ ሳንሰራም አይቻልም። ስለዚህ እንዲህ ባለመልኩ መልኩ ሰርተን ልጆቻችንንም እናስደስት እንዲያርከን እንብላ። እኛም እንግዲህ ይህ ልል ነው የመጣሁት ዛሬ። እንግዲህ አላሳየሽንም አላሳየሽንም